ጥፋተኛ ብዬ ነው የሶት ላይ ገብቼ የሶት ስለበጠበትኩ ነው ሁላችሁን

ዛሬ በድጋሚ ፀብ እንደተፈጠረው ማለት ነው። አዲስ አጀንዳ ሚዜመጡት እኔ ዛሬ ይታረቃሉ ብዬ ነው በእርግጥ ጀመርኩት። አሁን ላይ ነው

ከዚህ በላይ ደግሞ ባይ ዘዌ ብሩኬ ደስ ያለጣው ነገር ሰው ልጅ ፕራንክ ራሱ ሲባል የምናስበውን ነገር ነው፣ ውስጣችን ያለ ነገር ነው ለማስጣረት ብዙ ቀን ያሰበውን ነገር የለም። አንደኛ ይሄ ነገራችሁ። ሁለተኛ ግን ይህን ነገር የደበረኝ ነገር

ደግሞ የበለጠ ዳኒ ነው ነገሮችን እያከበደ። በጣም ትጉ እንዲተረድማለት አንደኛ እንደ ወንድ እየተረዳህ አይደለም። ገባህል?

እንደዚህ ነው። ገባሃል? ላ የብስ ሀይሚና ዳኒ አንድ ላይ ሆነው እናንተ እንትን እያላችሁ ነው። ስስስስ መጣ። አሁን ዳኒ ሰላም ያለችበት መንገድ ና አንተ ሰላም ያለችበት መንገድ አንድ እንደ ወጣት ቢያስብ ኖሮ ለሀይሚ በጣም ቀላል ነበረ ማለት ነው። ነገር ግን እሱ እያከረረ በሄደ ቁጥር ሀይሚ ነገሮች እያከረረ ትሄዳለች ማለት ነው። ለምንድን ነው እኔ ዝቅብዬ ራሱን ዝቅብዬ ይቅርታ የምለው? ለምንድን ነው እሱ ወንድ ያላለ የሱ ፍቅረኛ ያ ያለ? ከዛ ደግሞ ሲጀምር እንደጻለች ሲም ያስጣላል ብስት የመሰለ ነገር ኖሯቸው እንድንበሉ ማለት ነው።

ብሩክና ክና ሀይሚ ለብቻቸው ተነጋግረው ነገሮቹ ለብቻቸው ፈተው ለምሳሌ እኛንን አይደል፣ ብሩክ ሀይሚያና እንዳኛቸው ኮሜንት የምናደረግላቸው የእኛን ቃል የሚሰሙ ከሆነ አሁን ዛሬ እንዳደረግኩ ያን ሁሉ ሶሲን እንደጠራሃት ሀይሚን ለብቻዋ አቅርታ እንደዚህ እንደዚህ ዛሬ ለብቻሽ ላነጋግርሽ ይፈልጋሉ ምናምን ብትላት አዘርዋይስ ሀይሚ በጣም ትረዳለች ማለት ነው። ግን እርግጠኛ ነው ሁሉ ጊዜ ከሶሲ ጋር የምትጠራት ከሆንም ምንም ነገሮች ሊስተካከሉ የማይችሉም፣ ምንም ነገር የሚስተካከል ነገር አይኖርም። አንደኛ ሶሲን ስታይ ትናድዳለች ወይ ከሀይሜ ቀርማ ሶሲ ከመጣች የሚሆነውም ሶሲ ናት፣ ሁልጊዜ ቀርማ የምትመጣ ማለት ነው። ያ ደግሞ የበለጠ እንድጠረጥራችሁ የሚያደርገው፣ እንዴት እኔ ቀድሜ ሳልመጣ ከኋላቸው ተገናኝተው ሌላ ነገር አድርገው ነው ምናምን ብላ ነው የምታስበው ማለት ነው። ያ ሶሲ ደግሞ እንደምታውቋት ብልጠጥ ያለች ናት፣ ቀበጥ ናት። ያ ያ ነገር ደግሞ ሀይሚን አያስማማትም ማለት ነውና ሀይሚን በባህሏ እርግት ያለች ናት። ያው እልኸኛም ብትሆን በቃ ስክን ያለች ናት በተፈጥሯ ማለት ነው። ያ ያ ነገሯ ደስ ይለኛል። ሶሲ ደግሞ ያ ባህር የለባትም። ቀበጥ ናት። በግልጽ የምታምን ሰው ናት፣ መናገር ያለባትን ነገር ማለት ነው። ያ ነው ግን። እስቲ ያው ብሩክም እውነት አለው። የሰው ልጅ አንዴ፣ ሁለቴ፣ ሶስት ጊዜ ይቅርታ ትሉት ያላችሁ፣ ከዛ በኋላ ደግሞ ምንም አረጋችሁልም። ያ ሰው የይቅርታ ጥቅም ካላወቀ የይቅርታን ትርጉም ካላወቀ እናንተ ይቅርታ ብትሉት ያ ሰው ይቅርታ ካልተቀበለ ናቲንግ ምንም ድካም ነው ትርፉ ማለት ነው። ለምን ራሳችሁንም ማስናቅ ነው። አሁን ለምሳሌ ዛሬ በቃ ብሩክ እንደምታውቁት በጣም ተሰደበ። ስንቱ ሆንኩ ብሏል። እውነት ነው። እናት ተሰደበች፣ ቤተሰብ ተሰደበ። አብሶ የእናት ፎቶ ተዘግዝቃ ሳይሞት እንደ ሞተ ሰው እያደረጉ እያስለቀሱት ብዙ ብዙ ብዙ ነገር ሆኗል ማለት ነው፣ ብሩኬ ማለት ነው። ግን ያን ያን ሁሉ እንኳን ሀይሚ ተገን እንኳን አላደረገችውም ማለት ነው። ለምን እንደሆነ ታውቃላችሁ? ቤተሰብ በቃ ፍቅር ነው። እዚህ ጋር ፍቅር ነው። ፍቅር ሁሉ ነገር አደለ እንዲ፣ ሁሉ ነገር ይችላል አደለ እንዲ። ፍቅር ሀያል ነው። ፍቅር ጠቢብ ነው አደለ። ፍቅር እስካለ በመሀላቸው በቃ እምነት አላቸው ማለት ነው። ፍቅር ሲኖር እምነት የሚኖሩ አደለ። ፍቅር ካለ ደግሞ እምነት አለ ብዬ አስባለሁ ማለት ነው። እምነታቸውን ፍቅር ስላላቸው ታምኗለች አለች ብዬ አስባለሁ ማለት ነገሮችን ተረድተው በእንደዚህ አይነት ጉዳይ ባይመጡ ሁለተኛ ይሄ ነገር እንዳይፈጠር ማድረግ ጭስ እሷም ታደርጓለች እሱም ታደርጓለች። ለሌላ ጊዜ ግን ይሄ ነገር ትምህርት እንዲሆናቸው ገባቸው አለ ምንድ ነበር ላምባ ለሆነበት ክበት ለቀማ ይባላል ማለት ነው። እናንተ ያላሰባችሁት ያሰባችሁት ሌላ ሆኖ የሚገኘው ሌላ ነው እና በቃ እንዲህ ናት ብሩክ። አየህ ምን አይነት ዋጋ እንዳስከፈላችሁ፣ ቢያንስ ሳምንት ውስጥ ተጣላችሁ፣ ያፍቅራችሁ ቀዘቀዘ ምናምን ማለት ነው። የነበረ ነገር ተመልሶ ለማስተካከል ጊዜ ይፈጃል ማለት ነው። ፍቅር ነው በጣም ከባድ ነገር ጻፍ፣ በጣም ቀላል ነገር ነው። አንተ እና ሃይሚን ያጣላችሁ ሶሲ ሶሲ መታ፣ አንተ ክላስ ውስጥ ውጭ ብላ ቪዲዮ ያ አልጋ ላይ ተቀምጠ ቪዲዮ የተሰራው ነው። ግን ሃይሚን እና አንተን ለመመለስ ስንት ጊዜ ይቅርታ አልካት ማለት ነው። ህይወትም እንደዛ በተሻላችሁ አቅም እንደዚህ አይነት ነገር ባሰሩ እና ደግሞ ከሱሲ ጋ ያለህን ግንኙነት ብተው መጣች። የአንገት ያንገት ሀብልህን ገለበጠች ይሆን አንገትህን ለመንካት አለች። በቃ ስታቅፋት እዛ ይሄ ደረቷ የተገላለጠ ልብስ ነው የምትለብሰው፣ ወጣ ያለ ልብስ የምትለብሰው ያ ያው ሁሉ ኮምፎርት ላይ ሰማት ይችላል። ፍቅረኛ ካለት ያች ፍቅረኛ ደስ አይላት። እና እንደኔ ከሱሲ ጋ በቃ ተነጋግረው ዳዲም ከተረዳት እነሱን በራሳቸው ሚዲያ ቢሰሩ ባይነኝ እላለሁ ማለት ነውና፣ ቤተሰብ እንደዛ ነው። እናንተ ምን ትላላችሁ ልክ ነኝ ወይ ሀሳቤ ወይስ ትክክል አይደለውም ያው ሀይሚ ነገሮችን አብረጂ በቃ ስክን ብለሽ ለማሰብ ሞኬ አንዳንድ ጊዜ እልህ ጉዳት ያመጣልና በተቻለሽ አቅም ፍቅርሽን ላለማጣት ሞከሬ አስቢበት አስተውይበት በማስተዋል ብዙ ነገር ይገኛል ብዬ አስባለሁ ይህ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ሼር ማድረጋችሁን እንዳትረሱ ወዳችኋለሁ፣ አከብራችኋለሁ። ሰላም እደሩልኝ። የብሩክና የሀይሚ አድናቂዎች፣ የኔ ናፍቆቶች፣ የኔ ውዶች ሰላም